ሰላም ጤና ይስጠልን። ውድ አድማጭ ተመልካቾቻችን ይህ ከኦሮሚያ ኤለቨን የሚቀርብላችሁ ሰሞነኛ አማርኛ መረጃዎችን ነው። መረጃዎቹን እያደረስ ጉንያያንቱ አብዲ አብራቸው ቆያለሁ። በምዕራብ ሸዋ ዞን ጊንደበረት ወረዳ የአማራ ፋኖ ታጣቂዎች ሁለት ነዋሪዎችን መግደላቸው ተሰማም። ታጣቂዎቹ በጊንደበረት ወረዳ ጭረቻ በአቶ መንደር አመሻሽ ላይ በፈጸሙት ጥቃት ሁለት ንጹሐን ሲገደሉ በርካቶች መቁሰላቸውን ኦሮሚያ ኢሌቨን ከአካባቢው ነዋሪዎች ማረጋገጥ ችሏል። ከግድያው በኋላ ሁለት ሰዎችን አግተው ከአካባቢው መሰወራቸውንም አስረድተዋል። የታገቱት ሁለት ነዋሪዎች እስካሁን ያሉበት አለመታወቁንም ነዋሪዎች አመላክተዋል። እንደ ነዋሪዎቹ ገለጻ በዞኑ የሰፈሩት የመንግስት ታጣቂዎች ቡድኑ ከሚፈጽማቸው ተደጋጋሚ ጥቃቶች ቃቶች ህብረተሰቡን መታደግ አልቻሉም ሲሉ ነዋሪዎች ቅሬታቸውን ያቀርባሉ። በአካባቢው የፋኖ ኃይሎች በሚፈጽሙት ተደጋጋሚ ጥቃት የንጹሐን ህይወት አደጋ ላይ ነው የሚሉት ነዋሪዎች የደህንነት ስጋት ተጠቂ መሆናቸውን አመላክተዋል። የአማራ ፋኖ ኃይሎች በኦሮሚያ አዋሳኝ አካባቢዎች በተለይም በወለጋ ሰላሌ፣ አሙሩና ሌሎችም የድንበር ማስፋፋትን ኢላማ ባደረገ ጥቃት ተደጋጋሚ ግድያና የንብረት ዘረፋ እየፈጸሙ ስለመሆናቸው እየወጡ ያሉ መረጃዎች አመላክታሉ። ዓለም አቀፉ ምህረት የክርስቲያን ቤተ ክርስቲያን በፈንታሌ ወረዳ በመሬት መንቀጥቀጡ ምክንያት ከመኖሪያ ቀያቸው ለተፈናቀሉ ወገኖች የምግብና እህል ድጋፍ አደረገ። ማህበሩ 800 ኩንታል እህል ጨምሮ ከ37 ሚሊዮን ብር በላይ የሚገመት ዱቄት፣ የምግብ ዘይትና የተለያዩ እቃዎችን ለግሷል። በከረዩ ማህበረሰብ በመሬት መንቀጥቀጥና በረሃብ ሳቢያ በእንስሳትና በንብረት ላይ ከባድ ውድመት ደርሷል። የፈንታሌ ወረዳ ህዝብ አሁንም ሰፊ ድጋፍ እንደሚያስፈልገው እየተነገረ ይገኛል። በኦሮሚያ ክልል 11.4 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ እንደሚቀርብ ተገለጸ። በክልሉ ለ2017/2018 የምርት ዘመን 11.4 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ እንደሚቀርብ የክልሉ ህብረት ስራ ማህበር ኤጀንሲ አስታውቋል። የኤጀንሲው ኃላፊ ጀማል ከድር የምርት ዘመኑን የአፈር ማዳበሪያ ስርጭት አስመልክቶ በሰጡት መግለጫ በበጀት አመቱ 15 ሚሊዮን ኩንታል ማዳበሪያ ወደ ክልሉ እንደሚገባ ገልጸዋል። የተናገረውን 9000 ኩንታል ጨምሮ ለምርት ዘመኑ በአጠቃላይ 11.4 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ የሚቀርብ መሆኑን አብራርተዋል። በምርት ዘመኑ የሚቀርበው ማዳበሪያ ካሳለፍነው ዓመት ጋር ሲነጻጸር የ2.3 ሚሊዮን ኩንታል ብልጫ እንዳለው ገልጸዋል። ኢትዮጵያ ከምትገዛው ከስምንት መቶ በላይ የመድኃኒት አይነቶች ውስጥ የምታመርተው ከአንድ መቶ በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀም። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ አገልግሎቱ መድኃኒቶችን ከሀገር ውስጥና ከሀገር ውጭ ገዝቶ እንደሚያቀርብ ጠቅሰው በግዢ ዝርዝር ከተያዙት መድኃኒቶች ሀያ በመቶ የሚሆኑት አቅራቢ የሌላቸው መሆኑን ለኢትዮጵያ ፕሬስ ድርጅቱ አስታውቋል። አክለውም 30 በመቶ መድኃኒቶች አንድ አቅራቢ ብቻ እንዳላቸውና ቀሪዎቹ ቢሆኑም የተሻለ አቅራቢ እንደሌላቸው ተናግረዋል። ምክትል ዋና ዳይሬክተሩ የማህበረሰቡን የጤና ፍላጎት መሰረት ያደረጉ ስምንት መቶ መድኃኒቶች በመንግስትና ተቋማት ቢመረጡም በኢትዮጵያ የሚመረተው ከመቶ በታች ነው ብለዋል። የሀገር ውስጥ የመድኃኒት ምርት መጠንን ማሳደግ ስትራቴጂያዊ መፍትሄ መሆኑን ጠቅሰው መድኃኒቶችን በሀገር ውስጥ ለማምረት ኢንቨስተሮችን መሳብ እንደሚያስፈልግ ተናግረዋል። በአፋር ክልል የሚገኙ የባጃጅ አሽከርካሪዎች ቤንዚን በጥቁር ገበያ በሌትር 300 ብር ለመግዛት መገደዳቸውን ገለጹ። በአፋር ክልል የሚገኙ የባጃጅ አሽከርካሪዎች ቤንዚንን ከማደያ ማግኘት ባለመቻላቸው ምክንያት በጥቁር ገበያ አንዱ ሊትር ቤንዚን እስከ 300 ብር ለመግዛት መገደዳቸውን አስታውቋል። አክለውም ባጃጅ እና ሞተር ሳይክሎች ከማደያ ቤንዚን ለመቅዳት እንደማይፈቀድላቸው ለአዲስ ስታንዳርድ አስታውቀዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የክልሉ የአሚባራ ወረዳ የባጃጅ አሽከርካሪ ቤንዚንን ከማደያ ማግኘት ካቆሙ አንድ ዓመት ማስቆጠራቸውን ተናግረዋል። አክለውም መኪኖች ከማደያ ቤንዚን እንደሚያ ገኙ ገልጸው፣ ሆኖም ባጃጅ እና ሞተር ሳይክሎች ከማዳያዎች ቤንዚን ለመቅዳት እንደማይፈቀድላቸው አመላክተዋል። ቤንዚንን ከጥቁር ገበያ ካልሆነ ከማዳያ ማግኘት ዘበት ነው ሲሉ ተደምጠዋል። አሁን ላይ በጥቁር ገበያ ችርቻሮ አንዱን ሌትር ቤንዚን በ250 ብር እንደሚገዙ ገልጸው፣ በዚህም የተነሳ የኮንትራት ስራ ካልሆነ በስተቀር አጫጭር ጉዞዎችን መስራት እንዳቆሙ ተናግረዋል። ለትግራይ ክልል ወቅታዊ ችግሮች አፋጣኝ ሰላማዊ መፍትሄዎች እንዲተገበሩ ተጠየቀ። በትግራይ ክልል ውስጥ ያሉ ፖለቲካዊ አለመግባባቶች በሰላማዊ ሰዎች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ ያስፈልጋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ድርጅት ደግሞ ችግሩ በስልጣን ሽኩቻ ምክንያት መፈጠሩን ገልጾ ይህንን ተከትሎ በክልሉ የተለያዩ አካባቢዎች ከባድ የሰብአዊ መብት ጥሰቶች እየታዩ ነው ብሏል። ትግራይ ውስጥ የጦርነት ደመና እያንዣበበ ነው ያሉት የትግራዩ ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር አረጋዊ በርሄ የፌዴራሉ መንግስት ህግን መሰረት አድርጎ ለችግሩ መፍትሄ እንዲያበጅ ሲሉ ጠይቋል። ኢሰመኮ በበኩሉ አለመግባባቱ የሰፈነውን አንጻራዊ ሰላምና መረጋጋት ወደ ኋላ ሊመልስ የሚችል ነው ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የትግራይ ክልል ችግሮች እንዲሰክኑ ጥሪ ባቀረበበት መግለጫው የፖለቲካ ልዩነቶች በምክክር በመግባባትና ህግን መሰረት ባደረገ መልኩ እንዲፈቱ ጠይቋል። ኢሰመኮ በትግራይ ትግራይ ክልል ጊዜያዊ አስተዳደር ውስጥና ውጪ በሚገኙና የህወሓት መሪዎች መሆናቸውን በሚገልጹት አካላት መካከል ከተከሰተው አለመግባባት ጋር ተያይዞ በክልሉ ለወራት የዘለቀና ከቅርብ ጊዜያት ወዲያ አሳሳቢነቱ እየጨመረ እየመጣ ባለው ውጥረት በክልሉ አጠቃላይ ሰላምና የሰብአዊ መብቶች ሁኔታ ላይ ያለውን እንድምታ የተከታተለ መሆኑን አስታውቋል። የቱኒዚያ ብሔራዊ ጥበቃ እሁድ እንዳስታወቀው 612 ስደተኞችን መታደጉንና የ18 ሰዎች አስክሬንን ከሜዲትራኒያን ባህር ዳርቻ ማግኘቱን አስታውቋል። ከሰሃራ በታች ያሉ አፍሪካውያን ሴቶችና ህጻናትን ጨምሮ ፍልሰተኞች ወደ አውሮፓ ባህር ለመሻገር ሲሞክሩ ጀልባቸው በመስመጡ አደጋው መድረሱን ገልጿል። የቱኒዚያ ጠባቂዎች የስደተኞቹን ፎቶ ያጋሩ ሲሆን እስካሁን የ18 ስደተኞች አስክሬን መገኘቱም ተነግሯል። በመጨረሻም እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ330 በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑ የተገለጸ ሲሆን የሐማስ ጤና ሚኒስተር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን አስታውቋል። ዝርዝር አለን። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑ ተገለጸ። የሐማስ ጤና ሚኒስተር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን አስታውቋል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን አስታውቋል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስተር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን መሐመድ አቡዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆጣጠር ጥር 19 በእስራኤልና በሃማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛ የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መከሰቱን የአይን እማኞች ተናግሯል። እንዳይንም ማኞቹ ገለጻ ከሆነ ከ2ያ በላይ የእስራኤል ጦር አውሮፕላኖችን ተመልክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ና የመከላከያ ሚኒስተሩ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽሕፈት ቤት መግለጫ አመላክቷል። ይህም የሆነው ሀማስ ታጋቶችን ለመልቀቅ በተደጋጋሚ እንቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዚደንት መልእክተኛ ከአደራዳሪዎች የቀረበውን ምክር ሀሳብ ሙሉ በሙሉ ውድቅ ማድረጉን ተከትሎ ነው ተብሏል። እስራኤል ካሁን በኋላ በሀማስ ላይ የምታደርገውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲል መግለጫው አመላክቷል። የጥቃቱ እቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሮቹ ተቀባይነት አግኝቷል ብሏል። በእስራኤልና ሀማስ መካከል የነበረው የመጀመሪያው ጊዜያዊ የተኩስ አቁም እንደ አውሮፓውያን አቆጣጠር መጋቢት አንድ ማብቃቱን ተከትሎ ተደራዳሪዎች ሌሎች አማራጭ መንገዶችን ለመፈለግ እየሞክሩ ነው። አሜሪካ የመጀመሪያው ምዕራፍ እስከ ሚያዝያ ወር አጋማሽ ድረስ እንዲራዘም እንዲሁም ሀማስ የያዛቸውን ታጋቾች እንዲለቅ፣ እስራኤል ያሰረችውን ፍልስጤማውያን እንድትፈታ ሀሳብ አቅርባ ነበር። ነገር ግን ድርድሩን በቅርበት የሚከታተሉ የፍልስጤም ባለስልጣናት ለቢቢሲ እንደተናገሩት እስራኤልና ሀማስ በሶስተኛ ወገን በኩል ባደረ ያደረጉት ድርድር የአሜሪካ ተወካይ ዊት ኮፍ ባስቀመጡት የስምምነት ቁልፍ ጉዳዮች ላይ አለመግባባታቸውን ተናግሯል። በእስራኤል እና በሐማስ መካከል ጦርነት የተጀመረው እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሲሆን በዕለቱ ሐማስ በደቡብ እስራኤል በፈጸመው ጥቃት ከ1200 በላይ ሰዎች ሲገደሉ 251 ያህሉ ደግሞ ታግተዋል። የጥቃት የእስራኤል ወታደራዊ እርምጃዎችን የቀሰቀሰ ሲሆን እስካሁን ድረስ 48520 የሚሆኑ ሰዎች መገደላቸውንና አብዛኞቹ ሲቪሎች እንደሆኑ በሐማስ የሚመራው የጤና ጥበቃ ሚኒስትር አስታውቋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ኒያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ለበን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰናበትን። ሰላም